ለስንብት የዜማ ግብዣ ላይ ደርሰናል። ተወዳጁ አቀንቃኝ አብዱ ኪያር ግጥምና ዜማውን ሰራው፣ ስም አገኘው፣ አቀናበረው ረድኤት በሚገርም ሁኔታ ተጫወተችው፣ ብዙዎች ወደውታል። ውዴ የዘፈኑ መጠሪያ ነው። ለማንኛውም ለስንብት የዜማ ግብዣ እዚህ ታቀርበዋለች። ከዛ በፊት እስኪሞቅ አድርጋችሁ ወደዚህ ጋር ብዟት። ረድኤትን ወደ መድረኩ። ረድኤት፣ እንዴት ነው ሰላም ነው ወይ? ሰላም ነው እንዴት ነው ይወዱሻል በጣም አይ ለዛ ኮ ነው የሚያጨበጭቡት በጣም አመሰግናለሁ ሰላም ነው እንዴት ነሽ ደህና ነኝ ኦ ውዴ ብለሻል አዎ ውዴ እንዴት አገኘሽው ህዝቡን አቀባበል በጣም ቆንጆ ውዴ አሪፍ ነው እንዴ ህዝቡ አቀባበል አዎ በደምብ እንዴት ነው ውዴ አይ ኤቢዲ ግጥምና ዜማውን ሰራው ኦፍኮርስ፣ ስም አገኘው ደግሞ አቀናበረው፣ አንቺ ተጫወትሽው። ረዴት ያሬድ ተምረሽ፣ እዛው እያስተማርሽ ነው እንዴ? አይ አላስተማርኩም፣ ግን ከያሬድ ውጪ ኤሌመንተሪዎች ላይ አስተምር ያለሁ፣ አሁን ግን ኦልሬዲ ስቴጅ ፐርፎርመርነቴን ነው እያሰራለሁ። የሙሉ ሰዓታውን ዘፋኝ ሆነሻል። ምሽት ላይ ምሽት ላይ። ረዴት በነገራችን ላይ። ከታዋቂ ዘፋኞች ጀርባም ተቀባይ ነበርሽ አይደል? ከብዙዎቹ ጀርባ ከማ ከማ እ መጀመሪያ ስጀምር የጀመርኩት ኳየር ከአብነት አጎናፍር ጋ ነው። አብነት አጎናፍር ለምሳሌ ላብነት አጎናፍር ምን ተቀበዩ ነበር? ጩጩላለሁ አንቺ ነበር ጩጩ ይለኛል ላይ ነው። አንቺ ጩጩ ይለኛል። አብዱ ኪያር የትኛው ነው? ሁሉም ላይ፣ ሁሉም። አብዱ ኪያር ብዙ የተቀባይ ዘፋኖች አሉት። በተለይ የድሮቹም አላቸው የአሁኖቹም አላቸው። ለምሳሌ ከድሮቹ እኔ አሁን እኔ ከአሁኑ ነው በጣም ወደው እንደነ እንትን አልሆነም እንደነገሌ እንደነገሌ እኔ በጣም ወደዋለሁ። የዘፈኑን መልእክት ደስ ይላል። እንደነገሌ ገለመሌ ገለመሌ ስለዚህ የሚገርም እኮ ነው። ከታዋቂ ድምፃያኖች ጀርባ የሚቀበሉ ድምፃያኖች ብዙ ጊዜ አሪፍ ድምፃ ይሆናል። ብዙ ኤክስፐሪንስ ስለምናይ ብዙ ነገሮች እዛው ሁሉንም ላይፍ ስለምታየው፣ እየሰራህም እያየህም ነው። ስለዚህ ብዙ ነገር ነው የምታየው። ይኖርማል አንድ ነገር ብቻ አይደለም። እንደይስ ነው ቴክ ኬር የሚያደርጉት ኦዲየንስ። ብዙ ነገር ታያለህ። ከዛ በኋላ ከኋላ የነበረችው ወደፊት ትመጣለች። እየመጣች ነው ረድኤት በነገራችን ላይ መጣሽ በለዋት። የሰው አቀባበል እንደት ነው ውዴ? በጣም ቆንጆ ቆንጆ ነው። እኔ ደስ ብሎኛል። እኔ ስሰማ የራሷ የፍቅር ታሪክ ነው ለአብዱ ክያር ተናዛለት እሱ ዘፈን አረገው። እንጂ ውዴ ነው እንዴ ውዴ ነው አይደል? ነው አይ እንደዛ አይደለም ግን በጣም ላይሬክቱ ምናምን በጣም ሪል ነው። ሪሌት ያደርጋል ከብዙ ሰው ላይፍ ጋር። በጣም አሪፍ የሆነ ነገር ስናገኝ ፍቅር እንዲህ ነው እንዴ እንላለን። ኤኒዌይ የትኛውም ነገር ላይ ለካ እንደዚህ ነው፣ ፍቅር ለካ እንደዚህ ነው ሰው ምናምን እንላለን። ስለዚህ ፍቅር እንዲህ ነው እንደ ውዴ ውዴ፣ የሚያማረን የሚበድለን ደግሞ ስናገኝ፣ ይህኛው በዚህኛው በጥሩ በየትኛውም መንገድ ስለዚህ ለዛ ነው እንደዛ የሚል ሰው ብዙ ስላለ ነው ዘፈኑ ተቀባይነት ያገኘው። ምክንያቱም እኔ አሁን ሁሉ ሰው ሳሰማው ገናም ሳይወጣ በፊት አንድ ጓደኛ ለቀሰች፣ እንደው ሴ ሰው የሆነ አታችመንት አለው ማለት ነው። ውዴ ፍቅር እንዲህ ነው እንዴ አለ። በየቤታችን በልብ ወለድ የማውቀው በድራማ በድራማ የማውቀው የምር የምር የእውነት ሆነና ፍቅር ልብኝ ደበላለቀው ደበላለቀው ውዴ ስለዚህ ነው ሰው ስሜት በተለይ አዲስ አፍቃሪ ለሆነ ሰው የተለየ ስሜት ይሰጣል። ሜይ ቢ በጣም አሪፍ ለሆኑ ባለትዳሮችም በጣም አሪፍ የሆኑ ፍቅረኛ ምናምን አሪፍ ይሆናል። ቢከስ አንዳንዴ ሴቶች መናገር አንወድምና ስለዚህ እያየኝ ወይኔ ለካ እንደዚህ ፍቅር እንዲህ ነው እንደዚህ ያደርግልኛል እንላለና ቄኔን ዘፈን መክፈት ብቻ ይሆናል ማለት ነው። ፍቅር ላይ ከሆናችሁ የሚሰማችሁን ነገር በቃ የረዴትን ዘፈን ከፍቶ ሀሳብን መግለጽ ይቻላል። ኦፍኮርስ በደንብ ሁሉም ሰው የከፈት ሽለት አለ። እንዳቀባ በላችን ነው ስቀበለ ሌላ መንገድ ሊሆን ይችላልና ግዴታ ፍቅር የወንድና የሴት ብቻ አይደለም፣ አይደለም። ብዙ አይነት ፍቅር ነው ያለው እና የጋበዝኳቸው ሰዎች አሉ። ለማንኛውም እውነተኛ የሆነ ልብ የሚነካ ፍቅር ላጋጠማቸው ሁሉ ውዴ ይሰራል። ውዴ ውዴ። ፍቅር እንዲ ነው እንዴ! ለፆታዊ ፍቅር ግን የበለጠ ስሜት ሰጣል። የመጀመሪያ ያንተ ነህ የእኔ ንጉሥ ፍቅር አስተማሪ ድንገት ስቼ እንዳላስቀይም መከር አድርገኝ እንደጀማሪ ይላል። ስለዚህ ነገር አንድ አዩ የፍቅር ደብዳቤ ቢመስል፣ በጣም አፍቅር የሆነ ሰው ድንገት እንዳታስቀይመው ደግሞ ትጠነቀቂውለህ። እውነተኛ ፍቅር ላጋጠመው ሰው ይሄ ዘፈን ፍቅርን የተመካከር ካብረ ለዚህ ነው ቲክቶክ ላይ ሰው ሁሉ የሚወረገረገው በዘፈንሽ ይሄን ታሪክ ነው። አሪፍ ነው። ለእኛ ተዘፈነልን ያለኝ ወንድም አለ ጭራሽ። ዘፈን ለሴት ያደላል እና አሁን ወደ ለእኛ ተዘፍኖልናል። ስለዚህ ብዙ ጊዜ ሴቶች ነበር የሚንቆለጣጠሱት። ውዴ ፍቅር እንዲህ ነው እንዲህ ስለሆነ፣ በነገራችን ላይ ከዳሽኝ አቤት ታንቺንም ማላይበት የት ሊድ አይነት ዘፈን በበዛበት ጊዜ እንዲህ ፍቅር ንጹሕ ፍቅርን የሚያሞካሽ ዘፈን ሲገኝ ደስ ይላል። ውዴ አይደለም እንዴ? ያው ለውዴ የአዳማ ናዝሬት ልጅ ነሽ? አዎ አዎ። ወንድምሽ ኃይለኛ ዳንሰኛ ነበር። ዳንሰኛ ነው፣ ሚዚክ ኮሪዮግራፈር ነው፣ ዳይሬክተር ነው፣ ሚዚቃይም። በዚህ አጋጣሚ ዳይሬክት ያደረገልኝ ወንድሜ ነው። አሚጎ ይባላል። አማኑኤል ሙሉጌታ ታላቅ ወንድሜ ነው። በጣም ነው የምወደው። ዋ ለዚህ ነው አሪፍ የሆነው። ለቱ አዳልቷል ይመስለኝ ቤተሰብ ውስጥ ሌላ ኪነጥበቡ ላይ ያለ ሰው አለ? እኔ እናሱ ብቻ ተበቃላችሁ። ስለዚህ አንቺን ዘፈን ሁሌ እሱ ነው። አራት አራታችንም ሆነ እንደሙ በኋላ ሌሎቹ ምን ሆኑ? ሁለቱ ገና ናቸው ትናንሽ ናቸው እየመጡ ነው። ትምህርት ላይስ አሁን ሙሉ ኑሮሽ አዲስ አበባ ሆኗል? አዎ ሙሉ ኑሮ አዲስ አበባ ነው። ትምህርቱን የማስተማሩን ታውሺው ማለት ነው? አልተውኩትም ግን ያው ወደፊት ብዙ ነገር ይኖረኛል ብዬ አስባለሁ። ሙዚቃ ላይ ወደፊት፣ አሁን አላልኩም፣ አለኝ ብዬም አስባለሁ። አንዳንዴ የሚታየውን ብቻ ነው ሰው የሚያው የማይታየው ደግሞ እኔ የማውቀው ደግሞ አለ አይደል? እሱን ደግሞ ቀስ እያልኩኝ እያወጣን እያሳየን፣ የተማርነውንም ደግሞ እያመጣን እናሳያለን። አብዱ ኪያር ስለ አንቺ ሲናገር በቃ ተስፋ የሚጣልባት የወደፊቱ ኮከብ አቀንቃኝ ምናምን አለኝ። እርግጥ የሰራሻቸው ነገሮች ሳይ በጣም ወደ ጂጂ ቃና ነገር፣ ወደ ዘሪቱ፣ ጂጂና ዘሪቱ በጋራ የወለዷት ልጅ አይነት ስሜት አለው፣ በድምፅ ስሜት አለው። ለምን ተመልካች አይፈርድም? አንድ ነገር አትፈርዱም እና ይዘፈን እያልኩኝ ነው ቆየው ካልኩ የድድ ነው የሚዘፍንላችሁ ሳላየው አላድርም አይነጋም ሌሊቱ ሳላየው አላድርም አይነጋም ሌሊቱ ጀንበሯን ቀድሜ ደርሳለው ቤቱ ሳላየው አላድርም አይነጋም ሌሊቱ ሳላየው አላድርም አይነጋም ሌሊቱ ጀንበሯን ቀድሜ ደርሰለው ቤቱ ዶፍ ዝናብ ሳይፈራ ውዙ ሙላ ሳያግደው የሐምሌን

ግጥሙን ሳየው በፍጹም የለውም። ግርማው እንዳንበሳ ጎምላልይ እኔ ስንጎማል ላይ ታየሽ በጣም ጂጂ ስታደንቅ፣ ደግሞ በቃ በፍጹም እኔን ታሳቢ አታደርግም። የምናደደው በዚህ ነው፣ የኔ አንበሳ የሚለው ላይ አሁን እንዴት ነው እኔ ልገባ የምችለው? ከባድ እኮ ነው ይሄ ራሱ ግጥሙ። በጣም ታቀበታለች። ማሞቀስ በጣም እኔ በጣም ወዳቸዋለሁ እሷን ላይሬክሶች፣ በጣም ዜማቸው የሴት ዘፈን ደም በደንብ ወንድም ተሞክስ አይ ቲንክ ጂጂ ናት መሰለኝ። ኧረ ያው እንግዲህ ጂጂ በረዴት ውስጥ እየመጣች ነው። የምሽት መዝናኛዎች ውስጥ ትጫወችዋለች አይደል? የምሽት መዝናኛዎች ውስጥ አዎ። የሰው አስተያየት እንዴት ነው ቆንጆ? ብዙ ጊዜ የምሽት ህይወትና የሙዚቃ ስራ እንደገና ደግሞ የምሽት እንቅስቃሴ የተለያየ አጋጣሚ ይኖረዋል። የተለየ ነገር ገጥሞሽ ያውቃል? አይ በራሱ ማታ ከባድ ነው በራሱ ማታ ከባድ ነው። ደስ ይላል፣ ምክንያቱም የታወቀ ነው የመኝታ ሰዓት ነው። ግን እኛ የስራችን ሰዓት ነው። ልክ የሙዚቀኛ ሰዓት ማታ ነው። ሰዎች የሚዝናኑት ማታ ነው። መስ ቀን ስራ ትስናና ማታ ሰው ማታ ሁለት ሰዓት ጠዋት ሁለት ሰዓት ማንኛውም ሰው ስራ እንደሚገባው ማለት ነው። እናንተ ማታ ነው ምትገቢው። ግን ያው እንቅልፍ ምናምን ነው ላይክ ማታና ቀን ስተኛ እንዳይሆንም እንጂ እኛ እኔ ስነሳ ኦልሬዲ በቃ ጠዋት ስራ ሰው ሲገባ እንዳለው ስሜት ነው። እኔ ለእኔ ምሽት የሚዝናኑ ሰዎች ማየት የሚፈልጉት ነገር እየተባለ ብዙ ጊዜ ያው ዘፈኖቹ ትንሽ ወጣ ያሉ ናቸው። ሰዎች መርጠው መሄድ ይችላሉ፣ ምንም ነገር ብዬ አምናለሁ። ምድር ላይ ሁሉም ነገር ምርጫ ልክ እሳትም ውሃም እንዳለው ያንን የሚፈልግ ሰው መሄድ መብቱ ነው። አንቺ አሁን ለምሳሌ እንዴ በቃ ጥሩ ተወዳዳሪ ለመሆን ድምፅ ብቻ ወሳኝ አይደለም፣ አለባበስ የሚወስነዋልና፣ አለባበስሽን አስተካኪ የተባልሽበት አጋጣሚ አለ? አላቅም። ግን ምንድን ነው እንደ አርቲስት መልበስ ሌላ ነው፣ ሌላ አይነት አለባበስ ደግሞ ሌላ ነው አ ፋሽን ነው ማለት አርት፣ ዘፋኝ ብትሆን አንተም ስለምትሸጥ አንተ ላይ የሆነ የሚያምር የሚያማምር ነገር ሰው ማየት ይፈልጋል። ያንን ማድረግና ማለት የሆነ ፋሽን ማድረግና ሌላ አይነት ሲቹዌሽን ውስጥ መግባት እሱ ሁለት የተለያዩ ነገሮች ናቸው፣ እናያቸዋል። እና አሉ እኮ አደለም፣ በጣም የምንወዳቸው ድሮ ሙዚቀኞች ጫማው ጫማው እንላለን፣ ልብሷ እንላለን፣ ቀበተዋ ምናምን ምናምን እንላለን። ያ ምናው የሆነ አርቲስት ሉክ አለ ዳሴት ያ ነው ለኔ፣ ይመስለኛል ማለት በደንብ ዘንጦ በጣም የሚያምር ነገር ማሳየት፣ ሙዚቃውን ስታቀርብ እንደ ኖርማል ሰው አትለብስም። ግን ያ ማለት አውቶፍ የሆኑ ነገሮች ማድረግ አደ ነው፣ እሱን እኔ አልቀበለውም። ሌላ ሰው ደግሞ ስለሚያደርገው አልቃወመውም። ስለዚህ ቹዝ ነው ምርጫ ነው ሁሉ ነገር ብዬ አምናለሁ። እኔ አዘ ሞዴል ማለት ነው እዛጋ የምትቆመው ሰው የምትለብሰው ልብስ የሚያምር መሆን አለበት፣ ኦፍኮርስ። አንተ የሚገልጽ መሆን አለበት፣ ኦፍኮርስ። ከዛ ደግሞ አይ እኔ የምፈልገው እንደዚህ ነው መልበስ ካልክ ምን ታደርጋለህ? መብቱ ነው ሰው። አይ ይሄኛውን አለባበስ ነው ሰው ማየት የምፈልገው ካለ ደግሞ ያም መብት ነው። ማለት የእያንዳንዳችን ጭንቅላት እንዴት እንደሚሰራ አናውቀውም አይደል? ስለዚህ እንደኔ ማስብ ማለት እንደኔ ሰው ማሰብ አለበት፣ ሰንባዴ እንደኔ መልበስ አለበት ብሎ አይባልም። አይባል እንዴት ይሆናል ለዛ ማቆሮ ተመሳሰልን አስጠላለን ለምራሱ አይደል መንታል የማህበር ቤት ነው ምን መስለው ማለት ነው አንድ አይነት ተቀበተ ከዛ ይልቅ አንዱ እንትን አንዱ ሲሆን ግን የሆነ ሁሉም ሰው የራሱ ቅርጽ ይኖራል የራሱ ማንነት እንደዛ ነው ማምነው እኔ አዎ ምክንያቱም ሶሻል ሚዲያ ላይ ብዙም አንቺን የሚወቅስ ነገር አናይም አዎ አናይም ማለት ነገር አይኖርም አይሆንም አናቅም የሚሆነው አላቅም ግን የሆነ ሰዓት ላይ ኖ እንደዛ ማለት ሳይሆን ግን ሰዎች አሁን አንዳንዴ የሚወቅሱበት መንገድ ኦልሞስት በብዛት አበሻ አንድ አይነት አስተሳሰብ አለን በብዛት። ልክ ነው ምንም የሚካር ነገር አንድ አይነት ላይፍ ነው ያለን፣ አንድ አይነት አስተዳደግ ነው ያለን። ዋ አንዳንዴ የምትክደው ነገር አለ ማትክደው ነገር አለ። ስለዚህ አይ ድርቅ ብለህ የምትክድ ከሆነ ኦፍኮርስ ትክደዋለህ፣ ግን አንድ አይነት ኑሮ፣ አንድ አይነት አስተዳደግ አድርገህ ምናምን እንትን አትለውም ማትገዳቸው ነገሮች አሉ። አሁን በፈጣጣ ሀይ ይሄ እኮ ልክ ነው፣ አይደለም ለእኔ ልክ አይደለም። ያ ሰው መርጦታል፣ ኦፍኮርስ መብቱ ነው። ዳሴት ስራ ስትሰሪ ያጋጠመች ለየት ያለ ሽልማት አለ? እኔ እኮ እኳ ከኋላ ነው የምሰራው፣ ለተቀባይ ተሸልሞ አያውቅም ያውቃል። ብዙ ተቀብዬ እያውቃለሁ። ያው ቶሎ እንደዚህ ሲሉ ሀሳብ እንዳይቀየሩ ገና ሳያስ አንዳንዴ ከፊት የሚዘፍኑ ሰዎች ተቀበልም ብለሻ ገንዘቡንም እኔንም በድምፅ ተቀበይኝ። የለም ግን እኔ ያው እጅ ሰደድ ካለ እንዴት አድርጌ ተሸልሞ በክብር ነው። ብዙ ጊዜ የአዳማ ልጆች እቺ በቃ መለያ ነች። ደግሞ በጣም ወዳታለሁ። ለምሳሌ ገንዘብ ከገንዘብ ጋር አንዳንዶች ያገናኙታል። አንዳንዱ ደግሞ ለምሳሌ የጥርስ ቤት ማስታወቂያ እስኪ ሙሉ ነጭ ላድርግልህ ላድርግልሽ አይነት ሀሳብ ቢመጣ ትቀበያለሽ ወይስ ይሄ ጌጤ ነው ባንዲራዬ ነው ነው የምትይው? ያስቀየሩ ብዙ ሰዎች አይቻለሁ። ብዙን አልወደድኩትም እውነት ለምን አላውቅም? አላውቅም ለንቺ ይሄ ነው የሚያምረው ለእኔ። አዎ ግን ሜይ ቢ በጣም አሪፍ ከሆነ በጣም ካስማማኝ ልቀይር እችላለሁ። በጣም ካስማማኝ እና ቤትም በጣም ይወዱታል። ልጅነቴ ነው አብሮኝ አደገ። ረድኤት ማለት እቺ ነች አሁን ቤትም ላስቀይረው ምናምን ስላቸው ነው ይላል ወንድም፣ ምን ሆንሽ ምን ሆንሽ? በጣም ቆንጆ ነሽ። በቃ አሪፍ ነው ይላል። አለ አይደል አብሮ የኖረ ነገር የለመዱኝ እንደዚህ ነው ነውና፣ ግን መንገድ ላይ ምናምን ሲሄድ ድሮም ልጁም ሞኝ ሲያምር ጥርስሽ ይላሉ። እን ይህ ሁን ምኑ ያምራል ላሉ የሚያደንቅ ሰው አለ። ባይ ዘ ወይ ማለት እንትን ሳይሆን ጥሩ ነው ያምራል እዚያ ያሉትን ያምራል እያሉ አመሰግናለሁ፣ ለምስክርነታችሁ ወደፊት ከተቀየረ ምናልባት አሳምነዎች ነው ማለት ነው። ጥርስ ቤቶቹ እንጂ ብዙ ያልወደድ ቁጥር ሳለሰ መልክ በጣም ቱማች ናቹራል የሚቀየር ነገር አይቻቃል። አምሮላቸው ደግሞ በአዲስ መልክ ከተሰሩ በኋላ ለቅሶ ቤት ሳይቀር የሚስቁ ሰዎች አጋጥሞኛል ሰው አጋጥሞኛል። እየሳቀ ያለቀስ ጥሩ እንድታይ ሁሉም አላማርም፣ ሁሉም አላስጠላም። አዎ እንደ ሰውዬለኝ። አዎ እኮ እሱን ነው የምልህ እኔ ላይ ቢያስጠላው አድርጌው ነው። አይ ከተቀየረ ነው ተቀየረ ነው እዚህ ከባድ ነው። እዚህ በጣም በጥንቃቄ ከሆነ ላስቀይር ይችላል። ያው እንግዲህ ረድኤት ከያሬድ ሙዚቃ ትምህርት ቤት ወጣች። አብዱ ኪያር ግጥምና ዜማ ሰራላት። ውዴ በጣም ተወዶላታል። ቲክቶክ ላይ በጣም በርካቶች ቪዲዮ ሰሩልሽ አይደል? ምን ያህል ይሆናል ባይዘው? በዚህ አጋጣሚ የሰራችሁልኝ ቲክቶኮች በሙሉ ከሁለት ሰው ውጪ የጠየቅኩት ሰው የለም፣ ቲክቶክ ላይ ስሩልኝ ብዬ ማንንም ስለማላቅና ማንና ማን የጠየቅሽው? ቤቲንና ቤቲ እና እዮብን እና ምንድን ነው በቃ ሁላችሁም ስለተቀባበላችሁልኝ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ማለት አላሰብኩትም እንደዚህ ይሆናል ብዬና ሁላችሁም ናችሁ የሰራችሁልኝ እና አልሞት ወደ መቶች ሰው ቢቆጠር አንድ ላይ ይደርሳልና ስለዚህ በጣም ነው የማመሰግናችሁ። የሁሉ ሰው ውዴ ውዴ ብሏል። በጣም ብዙ ፎሎወር ወደ ሚሊዮን ያላቸው ሁሉ ሰርተውልኛልና ይህን ሳላመሰግን አላልፍ ያ ምስጋናን ተቀበሉ። እንዴ የረቤ አልበም እየሰራሽ ነው ወይስ ውዴን እያስተዋወቅሽ ነው? ውዴን እያስተዋወቅኩ ነው፣ አልበም እየሰራሁ አይደለም። ሌላ ግን ሲንግል ለመስራት እየተሯሯጥን ሌላ መተዳደሪያ ሙያ አለ ወይስ ሙዚቃ ብቻ ነው? አሁን የለኝም ሙዚቃ ብቻ ነው። ስለዚህ በአዲስ አልበም እንጠብቅሻለን። ኦፍኮርስ ሲንግሎችም አልበም ሲንግሉና ማውጣቱና የአንቺ ሲንግልነት መቼ ነው የሚያበቅሽው? እኔ አሁን ሰው ይፍሻ ሲንግል ነኝ ብያለው አይደለም ምን ይነት ቀለበት ላይ አለ እንዴ ውዴ? ብዙ ጊዜ ከወንድም ጋር አብሮ የሚኖር ከሆነ ብዙ ወንድሞች ገበያ ይዘጋሉ ይባላል ነበር። ልጆ ማናያት ነው አሁን ካደግሽ በኋላ የት ነው አንቺ ሆነሽ አልተቆጣጣሪ። ስለዚህ እንግዲህ ውዴ የሚባለው እውነተኛው ሰው ሲመጣ ደግሞ ወደፊት ድሪም የምታደርጊው የምታስቢው ሰው አለ ወይ? ውዴ ይሄ ነው ብለሽ ምንድነው መመዘኛሽ? መመዘኛ እግዚአብሔር የመዘነውን ብቻ ይስጠይለን። እሱ መዝኖ ይስጠኝ እንጂ መመዘኛ የለኝም። እግዚአብሔር እናንተንም ይመዝን። ያውንም ይመዝን ያ ያ ይህን ዘፈን ውዴ ለመጀመሪያ ጊዜ ነው ስትጫዋቹ ስቴጅ ላይ? አዎ፣ እድለኞች ናቸው። ያ ሴፍ ሻግን ለማስከን ፈልቀው በጣም በጣም አመስገን በጣም ሳይዶ ፍሬንዶቹ እንዳለ እናቴን፣ ወንድሜን፣ ታናሽ ወንድሜን፣ እህቴን፣ ሁሉንም አባቴን፣ ሁላችንም በቃ ማለት ሁሉ ብዙ ሰው ነው፣ እኔ ከኔ ጀርባ ያለው ለአንቺ ስኬት የጣሩ በአጠቃላይ። ዋው ረድኤት፣ እንግዲህ የብዙዎች እምነት ነው። አዲስ እየመጣች ያለች ኮከብ ተብላለች። በአዳዲስ ስራዎች የኢትዮጵያን ሙዚቃ ኢንዱስትሪ ተረከበው አዳዲስ ስራዎችን በመስራት ከሚያስደስቱን መሀል አንዷ ረድኤት ናት ተብሎላታል። ረዱ በናታዎች ውዴ። እንግዲህ ውዴን ለማጀብ የቅኝት ባንድ የቀድሞ ባልደረባ ስም አገኘ ሁሉ ሳይቀር ይታየኛል። ሁሉ ዝግጁ ነው። ውዴ ለት ነው ውዴ ያስደንሳል እንዴ ውዴ ነው እንዴ? ለማንኛውም በውዴ የዜማ ግብዣ ሰይፉ በኤቢስ ተደመደመ። በእያላችሁበት ጥሩ ጊዜ ነው የምንመኘው። ሳምንት በሌላ ልዩ የመዝናኛ ዝግጅት ለመገናኘት ያብቃን። ለረዱን መልካም እድል በሏት። እስኪ ረድኤትን ከመልክቶች በኋላ እንመለሳለን። ረዱ